ሲኒማ አልኖርም። ነፍሴ ሶሪ፣ የስራው ባህሪ ነው። እና ታዲያ ነው አሮጌት እና ቆረቆ እንደ እየተከተልኩኝ ነው አኖረ ነነነ የነዋይ ኢንቨስተሮች ላይ ነው ኢንቨስት የሚያደርጉት። ዲዩነዛት ካሊፎርኒያ፣ ሚያሜ ምናምን እንግሊዝኛውን ማወቅ ብቻ አለም ቅልሞ የሆነ በቃ ቢዝነሱ ላይ የሆነ ማርኬቱ ላይ ለምንገባት? የምትጠራው ስም እኮ ገና አለ አደለ። እንዴት ነው ጀስቲ ቪባ ላይ ማነ ኢንቨስት ያደረገው? ዊትኒ ላይ ማነው ኢንቨስቲ ያደረገው? ሪሃና ላይ ቢዮንሴ ላይ ኢንቨስት ያደረገው እኮ ማን ነው? ማነ ፓፍ ዳዲ፣ የድሮ እኮ የሂፕ ሆፕ ንጉሱ ነው። አንተ ዝም ለዚህ ጋር ኢንቨስት እንደማድረግ ከአሮጌው ከነ ማይክል ጃክሰን ሊሞት አንድ ቀን ከቀረው ጋር ሌላ ኢንቨስት ማድረግ ምን ይባላል? ልዩነት በጣም እኮ ነው የምትጠላው ማህይምነት የጥፋው አሜሪካን ከኢትዮጵያ ብቻ አደለም። ማናት አሁን ማናት ቼ ቴሊ ላይ ቴሊ ላይ ኢንቨስት ክሪስ ብራውን ላይ ኢንቨስት ምናምን። ሁልጊዜ አንተ ፕሮዲስ ስትሆን ፕሮዲስ የምታደርጋቸው ሰዎች አሉ። አሁን የምናወራው ስለ ኤጁኬሽን ስለ ቢዝነሱ ነው ስለ ማርኬቲንጉ ነው፣ ስለ ማርኬቲንጉ ሶስት የምናደርገው ቤታዩ ላይ ነው። አለቀ። በቃ እንደ ምንሆነ ገና ወንጨጭ ንግ ወጣት ልጅ ር ያላትን ፕሮዲውስ እናረጋታለን፣ ኤዲት እናስተርጓለን፣ እናስወጣዋለን፣ ለገበያ እናቀርበዋለን። እኛም የራሳችንን እንገነጭላለን፣ እሷ ትገነጭላለች። አለቀ። የግል ችግር ካለብህ አምሶሪ። በልጃችን ሰርተናል፣ በአንተም ሰርተናል። ብቻ እናያለን። ማርኬቱን የሚያዋጣው ቦታ ላይ ቁጭ እንላለን። ምን ይላል ይሄ ዘላለም አለም ጀንፈል። እኔ እንደዚህ አይነት የማየው ሰው አይመቸኝም። ይኸው በግል ችግር የለብንም። እናመሰግናለን። ሆነ ኢንቨስት አደረግ፣ በእኔ ላይ ኢንቨስት አደረግ፣ ምንም አላገኘንም። አለቀ በቃ። ያስገባነው ሰውዬው ላይ ኢንቨስት አደረግንበት አላዋጣ፣ ትልካለች አለ። በአንተ ላይ አስፈላጊ ኢንቨስት እናደርጋለን። ካላዋጣ ትላካለች። እኛ ከአንተ ጋር የሚያጨቃጭቅ ምንም ነገር የለም።

ሰዎች እያያችሁ ማለት ያን እንዴ ለውጣ ይነሳ አርገ ባልና ሚስት ታዋጣለህ ትሸጣለህ ካላዋጣ አለቀ። እንደ ዩ ላይ ኢንቨስተር ገና ላይ ስልሳ ፐርሰንት ለእሷ ሀያ ፐርሰንት ሀያ ፐርሰንት አለቀ። አንበሳ ሲያረጅ አንበሳ በልጆቹ ላይ ይሰራ ነው። እንደ ያለችው ነብሬቷ ማለት ነው። ኮፒሊን ካር ምን ያጃጅለዋል። እዚህ ጋ ቁጭ ብለ አስቀምጥ፣ ገንዘብ አለቀ በቃ። ወዴት ነው ነገሩ? አንድ አይነት

ወንጀል በደከ ህጻናቶች ጋር መጣላት ምንድነው? ኢንቨስት አድርግበት። ነውር አይደለም እንዴ? አሁን ላይ ኢንቨስት አድርገናል፣ ያዋጣዋል። እኔ እንደሆነ ብሬን ይዤ አለሁ። አንተ ደግሞ የሆነ ሰው ፈልግና ኢንቨስት አድርግ፣ ነገር ፍጠር። እኛ ቤታዬ ላይ ለጊዜው ኢንቨስት አድርገናል። ቤታዩ ዌር አር ዩ፣ ዌር አር ዩ እንዴ የዚች እጅ ኢንቨስትመንት ደግሞ እንዴት ነው? ይቤት ንነት ያገ ቤታዩ ወዴት ወራ ወይካፕ ጎ ጎ ጎ ኤቭሪ ዴይ እኔ ነኝ መናዘርሽ። ምን አሉ። እኔ ሌላ ቦታ ላይ ነበርኩኝ። ትዳር ሆነብን። አረ ትዳር ይሻላል እንዴ ማጣት እኮ ነው። ምን አለ መሰላችሁ አንድ ነገር ልንገራችሁ። ብር ዝም ብላ ያርፋል። ብር ንብ ላይ እያረፈ ጊዜ ነው እንደኛ የሚያምርበት። አንዳንድ ቦታ ብር ዝንብ ላይ ያርፍና በዋጋ የለው። ከዛ ቦታ ነው የምታገኙት። ያን ሰውዬ አትሊስት መቀመጫውን ቢቀይር ጭንቅላቱ አይቀየርም። እኛ ግን ጭንቅላታችንን ቀይረናል፣ መቀመጫችንን ቀይረናል። ገባቸው የፖለቲካ ፓርቲያችንን ቀይረናል። አመለካከታችን ምን ሆነ ነገር እንደዚህ። ወንድምየው ያው ተበሳጨ። ስሳ በቃ ሳምሪን ካላነሳ አይሆን ሳምሪ ስትጠራ ኢንቨስተር ሳምሪ በል፣ ኮይ ማድረግ ነው። ሳምሪ ያቺ ድሮ የምታውቃት ከአምስት ዓመት የምታውቃት ትንሿ ሳምሪ አይደለችም። ኢንቨስት ኢንቨስተር ሳሚ፣ ኢንቨስተር ሳምሪ ይበል። ዝም ብለህ ለማንም ተራ ሴት እንደምትጠራው እንዳትጠራ። ስለ ልጄ ይኖ ሀመሽ ኢንቨስት ኢትዮጵያ ይዶ ነው ስለዚህ ቀና በደና እንዲህ በደና፣ የጂጂክያ ልጅ ኢንቨስተር ጂጂክያ፣ የጂጂክያ ኢንቨስተር ሳምሪ በደንብ አስተካክለ ጥራ። ስትጠራ ደግሞ ከዛ አሁን ሰሞኑን አዲስ ሶፋ ለወጣሻ። ንቺ ነው የተከበርሽው የጂጂክያ ልጅ የዛች የዛች ያለኛ አሮጊት ልጅ ኢንቨስተር ጅጅ ስም ብለ በአንተ እድሜ እሷ የዓለም ሚሊዮናር ነው የምትሆነው። አሁንም ቢሆን ለአንተ ስል እንዲያልኳት እንጂ ገና ናት። የታባቷ የታባቷ ገና የሻንጣ ሌባ አይደለም። ይቺ ሻንጣ ሌባ አይደለም። ገና ብዙ ነገር ሰርቃለች። ቆይ ጫማም ሰርቃለች። ገና ጫማ ጫማም ሰርቃለች። ስማርት አየህ። ገንዘብ ከምታወጣ እናቷ እዚህ የተትረፈረፈ ነገር አላት። የእናቷን ተጠቅማ ብሯን ኢንቨስት ነው ምታ ሺ ስማርት ሺ ስማርት ከባ እንደዛ ነው፣ የጫማ ሌባ የት አባቷ! አቤት ባንቺ ቤት ማ እንግዲህ እናትየው ልጅቷ እንደ ባለች አየህ፣ እናትየው ለብር ምን ያህል ክብር እንዳላት ስለምታቅፍ እኮ። አይ አንድ ሻንጣ ሲጠፋ ጠፋብኝ፣ የሻንጣ ክብሩን እያሳየዋት የብርን ክብር እያሳዩት እናቷ ለአንድ ሻንጣ እንዴት ግብግብ እንደምትል አያ፣ እጅን የበር አያዝ አስተምራት። እንከፍ እዚህ ተጎለተ ቂጥህን እዚህ አንዴ አንዴ። እናንተ ይቅርታ፣ አምሶሪ ለሬሳ መልሳ ይሰጥ፣ ኢንቨስት እያደረገ አምሶሪ፣ ተሳስቼ ወንድምዬ፣ ይቅርታ ይቅርታ